ስራ ስንጀምር የነበረን ከመቶ 100 እስከ 150 ሺህ ብር ካፒታላችን፣ አሁን ደግሞ ያን እየሰራን የሚነበረው ከሰራተኞች ጋር አራት ነበር። ዛሬ ላይ ግን ሀያ ሁለት ነን። አጠቃላይ እኔ ወደዚህ ስራ የነበርኩት ሌላ ስራ ላይ ነበረ። እኔ ኤሌክትሮኒክስ ነበር ምሰራ። ኦንላይን ላይ ነበረ አብዛኛውን ነገር ማየው። ለምን እነኚህ ማያቸውን ነገሮች ወደ ስራ አንገባም የሚል ቁጭት አደረብን። ካፒታላችን ደግሞ አሁን ባለንበት ከአራት እስከ አምስት ሚሊዮን ብር ድረስ ደርሰናል። አሁን ባለንበት ደረጃ ከዝቅተኛ ማህበር ነው፣ ዛሬ መካከለኛ ላይ ነው ያለነው። ወደ ትልቅ ኢንዱስትሪ ፓርክ ቀይረን ሁላ መስራት እንፈልጋለን እኛ ወደ ውጭ ሙላ ኤክስፖርት ለማድረግም እቅድ አለን። ከእቅዳችን ውስጥ ማሽኖች ከኢንተርፕራይዝ ጋር በመሆን ከደቡብ ካፒታል ሶስት ማሽኖችን አግኝቻለሁ። ፈጠራ ብረትና እንጨት ሲሆን በጣም ብዙ ነገር መፍጠር ይቻላል። ኢትዮጵያ ውስጥ ሁሉም ነገር አለ። ያለውን ነገር ግን የሚሰራ ሰው የለም። ከዘግደር ተራራ ግርጌ የምትገኘው ቡታጅራ ከተማ ከአዲስ አበባ 130 ኪሎ ሜትር ርቀት ላይ ትገኛለች። ከቅርብ ጊዜ ወዲህ በከተማ ግብርና እየታወቀች የመጣችው ቡታጅራ በአምራች ኢንዱስትሪ ዘርፍም ስኬታማ አምራች ኢንተርፕራይዞችን ማፍራት ትጀምራለች። ቡታጅራ በአጭር ጊዜ ካፈራቻቸው አምራች ኢንተርፕራይዞች መካከል ሲትራ ፈርኒቸር ይገኝበታል። ስሜ መካ በድሩ ይባላል። የድርጅታችን ስም ሲትራ ፈርኒቸር ቡታጅራ ከኮንዶሚኒየም ጀርባ ላይ መቶ ሜትር ገባ ብለን እንገነኛለን። የምናመርታቸው ምርቶች የግቢ በሮች፣ የሻተር በሮች፣ አሉሚኒየም ስራዎች፣ እንጨት ስራ፣ የቢሮ ጠረጴዛዎች፣ የቢሮ ሼልፎች፣ የቢሮ ወንበሮችና የኮሪደር ወንበሮችና እንዲሁም አዳዲስ የፈጠራ ውጤቶች አልጋዎች፣ ቁምሳጥኖች፣ ታምቡራታ በሮች ሶፋ፣ አረቢያ መጅሊሶች፣ እነኝን መመገቢያ ጠረጴዛዎችን እናመርታለን። የሲትራ ፈርኒቸር መስራችና ስራ አስኪያጅ አቶ መካ በድሩ ድርጅታቸው የተመሰረተበትን አጋጣሚ ሲገልጹ አንድ በአካባቢያቸው የሚገኝ ፈርኒቸር አምራች ኢንተርፕራይዝ እንዲሰራላቸው ያዘዙትን ምርት በወቅቱ አጠናቆ ሊያቀርብላቸው አለመቻሉ ቁጭት ስለፈጠረባቸው ወደ ፈርኒቸር ስራ እንደገቡ ያስታውሳል። እኔ ወደዚህ ስራ የገባሁት የነበርኩት ሌላ ስራ ላይ ነበር። እኔ ኤሌክትሮኒክስ ነበር ምሰራ፣ ኦንላይን ላይ ነበር አብዛኛውን ነገር ማ ለምን እነኚህ የማያቸውን ነገሮች ወደ ስራ አንገባም የሚል ቁጭት አደረብኝ። መጀመሪያ ነበርም ያው ኦንላይን የተማርኩትንም ፈርኒቸሩንም ጭምር ማለት ነው። ከዛ በኋላ ነው እንግዲህ የሆነ ትዕዛዝ አዘዝኩኝ የሆነ እንጨት ቤት ላይ የማይሆን መልስ ተሰጠኝ፣ ደርሰጥቼ ማለት ነው። ኤሌክትሮኒክስ መስራት መሰለክ ወይ ሁላ የሚል ቃል ነው ጣል ያረገብኝ። እንግዲህ ይሄ ከሆነ አልኩኝ ሳምንት ታገዝኩት። ከሳምንት በኋላ ግን ምንድን ያደረግኩትኝ ቀጥታ እሱ ጋር ሄድኩኝ። ሁለት ሰዓት ከ40 ኦልሞስት እስከ 3 ሰዓት ከምናምን ባለው በሰው ሁላ ልመና አደረኩለት ልጁ። 3 ሰዓት ከ15 ከ20 ጉዞ ወደ አዲስ አበባ ጀመርክ ሙሉ የፈርኒቸር ቱሎችን እያነበብኩ ብቻ ማለት ነው ገዝቼ መጣሁ። ከዛ መደራጀት እንዳለብኝ አመንኩ። ለምን የስራውን ሂደት በደንብ ለማወቅ ማለት ነው። ባለሙያዎችን ያስኩኝ፣ እዛው ስራ ላይ ዲቴል በቃ ወደዛው ወደ ማተኮር ሄድኩኝ ማለት ነው። መጀመሪያው ሂደቴ ይሄ ነው። በአነስተኛ ሀብት ስራ የጀመረው ሲትራ ፈርኒቸር አሁን ላይ ለብዙ የአካባቢው ወጣቶች የስራ እድል መፍጠር ችሏል። ስራ ስንጀምር የነበረን ከ100 እስከ 150 ሺህ ብር ካፒታላችን አሁን ደግሞ ያን እየሰራን ነው የነበረው። ከሰራተኞች ጋር አራት ነበረ፣ ዛሬ ላይ ግን 22 ነን አጠቃላይ እዚህ ቤት ላይ ያለነው። እያንዳንዱ ሰው ደግሞ የራሱ የሆነ አደረጃጀት ቤቱ ላይ ሰው አለ የሚያስተዳድረው እዚሁ ሆኖ እንኳን ማለት ነው። ያንን ሁሉ ሰው ይዞ ነው ያለ ይሄ ድርጅት። ካፒታላችን ደግሞ አሁን ባለንበት ከ4 እስከ 5 ሚሊዮን ብር ድረስ ደርሰናል፣ አሁን ባለንበት ደረጃ አቶ መካ ከውጭ የሚገቡ የቤትና የቢሮ ዕቃዎችን ሙሉ ለሙሉ በሀገር ውስጥ የማምረትና የመተካት እቅድም አላቸው። ኢምፖርትድ የሚባሉትን ግን ማስቀረት ነው ዋናው አላማችን። ኛ የኢምፖርትድ የሚባል ማቴሪያል በሙሉ ማጥፋት ነው ዋናው አላማችን። ያ ስለሆነ እዛ ላይ አሁንም አዳዲስ ነገሮች ለመስራት እያሰብን ነው። ከቢሮዎች ጋር ተያይዘ የተለያዩ የቢሮ ስራዎችን እየሰራን ነው ሎጎን እየሰራን ነው። አሁን ባለው ተጨባጭ ኢንተር ዲዛይኒንግ እየሰራን ነው። ወንበሮች አሁን እነኚህ ወንበሮች ቢሮ ላይ ከዚህ በፊት ኢምፖርትድ የሚመጣው ስድስት ወር ወይ ሰባት ወር ነው የሚያገለግለው። ለምን ረጅም ጊዜ ማገልገል የለበትም? ኢኮኖሚ አይደለም ወይ? የሀገርንም ኢኮኖሚ ጭምር ነው እየበከነ ያለው ከሚል ተነሳሽነት ነው ወደ እነኚህም ወንበሮችን እንድመጣም ያደረገኝ የቢሮ አሁን ማንተን ማናጀራል ሜሽ ወንበሮችን ለማምረት ዝግጅት ላይ ነኝ። ሲኤንሲ ማሽን ጥያቄ ላይ ነኝ ከደቡብ ካፒታል ማለት ነው። ሲትራ ፈርኒቸር በስራ ላይ የሚያጋጥሙትን ችግሮች በሂደት እየፈታ ቢመጣም አሁን ላይ ግን የመስሪያ ቦታ ችግር በአያሌው እየፈተነው ይገኛል። በስራ ሂደት ላይ ብዙ ቻሌንጆች ገጥመናል። አንደኛ የኢኮኖሚ ችግር ገጥሞናል፣ ሁለተኛ ደግሞ የቦታ ችግር አለብን። የማምረቻ ቦታ በራሳችን ካፒታል ነው እየገዛን ያለ ነው። እነሱ ቢታሰቡ ከ2 እስከ 15 ሚሊዮን ብር ይደርሳል በየአመቱ። አሁን ተግዳሮት እየሆነብን ያለው ቦታ ሲጠበን ኢንቨስት እናደረጋለን ለቦታ ወደ ንግዱ ኢንቨስት ከማድረግ ይልቅ ወደ ቦታ ኢንቨስት እያደረግን ያለ ነው። ቦታ ኖሮ ቢሆን በኢንቨስትመንት ወይም ደግሞ ከመንግስት ቦታ ተመቻችቶልን ቢሆን ኖሮ ከዚህም በላይ አሁን ካለን ካፒታል አምስት ስድስት እጥፍ ላይ እንደምንሄድ በእርግጠኝነት እርግጠኛ ነኝ። ትልቁ ክፍተትም የሆነብን አሁን ይሄድ ቤት በዚህ አመት ብቻ ወደ ሶስት ነጥብ አምስት ወጪ ያስወጥቶናል። ለጣራ ፍሳሽ ሲበጠብጠን ያለን ካፒታል ወደ የተወሰድነው ወደ ቤቱ ኢንቨስት ማድረግ ይህንን ውሃ ልክ ለመስራት እስከ 1 ሚሊዮን 250 ሺህ ብር ጨረሰብን። ጎርፍ ስለሚያጠቃው ሰፈሩ እሱን ለመታደግ ይሄንን ነገር ሰራን። ቀጣይ ለአሁንም ብረቱ እየሰራን ነው። እዚህ እሳት እንዳያነሳብን ብለን እዛው ፊትለፊት ላይ ያለውን ቦታ 4.5 ገዛ። ይሄንን አሁን ብረት ምንሰራበት እንግዲህ፣ ያለን እንትን ኢኮኖሚ ምንድነው ቦታ ላይ ነው እኛ እየጣልነው ያለነው። ቦታ ቢኖር ደግሞ ከዚህ በላይ እነዚን ገንዘቦች ላይ የተለዩ ነገሮችን መስራት እንችል ነበረ። አሁንም ጥሩ ነው ስራው፣ ያው ካለ መስራት ይቻላል የሚለውን ነገር ማሳመን ነው። ቦታውን ብቻ ተይዞ ላይሰራም ስለሚችል 1000 ካሬ ሜትር ላይ ማይሰራ ስራ ነው። አሁን እዚህ ቤት ላይ 250 ካሬ ሜትር ላይ እየሰራ ነው ያለው። ይህን የምንሰራው ምንድነው የቦታ ችግር ነው። ያን ቢሆን ሂደት ስለሚፈታ እየሰራን በሂደት ይፈታል የሚል እምነት አለን። እኛ ነገ የምናስበው አለ። ከዝቅተኛ ማህበር ነው። ዛሬ መካከለኛ ላይ ነው ያለነው ወደ ትልቅ ኢንዱስትሪ ፓርክ ቀይረን ሁላ መስራት እንፈልጋለን። እኛ ወደ ውጭም ሁላ ኤክስፖርት ለማድረግም እቅዳለን። ከእቅዳችን ውስጥ ወደ 42 እቅዶች ከያዝናቸው አሉ እስካሁን አስሮቹ ላይ ደርሰናል። 32 ዎቹስ መች ነው ደርሰን ወደ ሌላ ደግሞ የምናሻግራቸው የሚልም እቅዳለን መንግስት የሊዝ ማሽን በማቅረብና የገበያ ትስስር በመፍጠሩ ምርታቸውን በብዛትና በጥራት ለማምረት ምክንያት እንደሆናቸው አቶ መካ ገልጸዋል። ማሽኖች ከኢንተርፕራይዝ ጋር በመሆን ከደቡብ ካፒታል ሶስት ማሽኖችን አግኝቻለሁ። ሶስቱም አሁንም አገልግሎት ላይ ነው ያሉት። የቻይና ስሪት ቢሆኑም እንኳን በራሳችን ሞዲፋይ ያደረግናቸው ነገር አለ፣ ማሽኖቹም ላይ እነዛን አድርገናቸው ዛሬም ስራ ላይ ነው ያሉት በገንዘብ ቢተመን አሁን ካፒታል ኦቨር ሊሆን ይችላል። ያን ግን በነፃ እንደተሰጠኝ ነው የሚቆጥረው። መንግስትን ሳላመሰግን ማላልፈው ይህን ነገር ነው። በዛን ሰዓት ደፋር ሆኖ መውሰዱን በራሱ አንድ ይሁን ተብሎ የሚታይ ነገርም ስለሆነ ማለት ነው። የማሽን ድጋፍ ተደርጎልናል። ስራም የተለያዩ ስራዎችን ከቢሮዎች ጋር ትስስር እንዲፈጠርልን ኢንተርፕራይዞች የኛ አምራች ድርጅት አለ እሱ ጋ ካላሰራችሁ ላይ እያሉ ያመጡልናል። በተደጋጋሚ የክልሉ ኢንቨስትመንት ቢሮ ሰርተናል፣ የክልሉ ንግድና ገበያ ሰርተናል፣ ኮንስትራክሽን ቢሮ ሰርተናል፣ ከተማ ልማት ላይ ሰርተናል። አብዛኛዎቹ ላይ እየሰራን ነው። ዝሆኖችም ላይ ከተማም ላይ እየሰራን ነው። አሁንም ደግሞ ከኮሪደር ጋር ተያይዞ አብዛኛው የኮሪደር ወንበሮች እያመረትን ያለ ነው እኛ ነን፣ አብዛኛውን ማለት ይቻላል። አሁንም አዳዲስ ዲዛይኖች እኔው አቅርቤ እንዲሰራ ይሄ ጎጆ ቤቶች ውጪ ዓለም ላይ እንደ መዝናኛ የሚጠቀሟቸው በጎጆ ቤት በእንጨት ብቻ እንጨት በእንጨት ተደርጎ የሚሰሩት እነሱንም ጭምር አሁን እየሰራን ያለ ነው። ለተለያዩ ለጤና ጣባዎች የመኝታ አሁን አልጋዎች እነሱንም ወደ ማምረት እየሄድንም አሁን ኢምፖርትድ ነው የሚመጣው በየጊዜው ይሰበራል ለምን ይሄ ብለን የተወሰነም ሳምፕልም ሰርተን ያቀረብነው አለ። ከዚህ በፊት ዛሬም እዛው እየሰራን የነበረበት ሂደት ነበረ። ጤና ጠባ ላይ ብዙ ትስስሮች አሉ። ሲትራ ፈርኒቸር ከዚህ ቀደም በአካባቢው የማይመረቱ አዳዲስ ምርቶችን በመፍጠርና ለገበያ በማቅረብ የሚገኝ ከፍተኛ የማደግ ተስፋ ያለው አምራች ኢንተርፕራይዝ ነው። እነዚህ ታፕሴሪ ወንበሮችና የቢሮ ሜስ ወንበሮችን እኔው ራሴ እያመረትኩ ነው። እዚሁ በራሳችን ወደፊክ ማሽን በማንዋል ነው ሁሉንም እየሰራ ነው ያለ። ነው ዘመናዊ ማጠፊያ ማሽኖች ቢኖረን ሲኤንሲ ማሽን ቢኖረን ከዚህ የበለጠ መስራትም እንደምንችል፣ ያው ስራችንን መናገር ስለሚችል ማለት ነው። እያንዳንዱ የምናያቸው ፍልፍሎች በእጅ ነው የሚፈለፈሉት። ሌላው ጋር ስንሄድ ደግሞ በሲኤንሲ ማሽን ነው ያ ምንድን ነው ኢኮኖሚ ነው። እነዛን አሁን ይሄንን እየሰራ ነው ያለ። ነው ነገ የተሻለ ነገር እያሰብንም ስለሆነ ነው ማሽኖቹን መግዛት እንችላለን። ዛሬ በማንዋል መስራት ከቻለ ነገ ምናልባት እኛም በማንዋል የሰራ ነው ወደ ዲጂታል ቀየረ ነው ማሽኑም እንኳን መሸጥ እንጀምራለን የሚልም እምነት ይዘን ነው እየሰራነው ያለነው። አንድም ወደ ብረትም እንድንገባ የሚያደረገን ነገር ፈጠራ፣ ብረትና እንጨት ሲሆን በጣም ብዙ ነገር መፍጠር ይቻላል። አሁን ቤት እየተሰራ ነው። ሰው ህንጻ መስራት ላይ ይችል ይችላል። ትቦላሬና እንጨት ተቀላቅሎ፣ ግን ዘመናዊ ቤት መስራት ይቻላል። እነሱ የአካባቢን ባህል ነው የሚገልጹት። በአጠቃላይ መብራቶቹ፣ በአጠቃላይ የአካባቢው ባህልና የማዕከላዊ ኢትዮጵያን የምስራቅ ጉራጌ ዞን ብሎም የኢትዮጵያ ታሪክ የሚገልጹ ናቸው። እያንዳንዱ እዛ ላይ ያሉት ትራስ አለች፣ ጊመ የምትባለ ወይም ደግሞ በርኩማ የምትባለ እሱ አሁን አለች እዛ ላይ። እንሰት አለ፣ ላዩ ላይ ሳር ቤት አለ፣ መሶብ አለ ላዩ ቡታጅራ ደግሞ የሰላም ሰገነት መሆኗን የሚገልጽ አቃፊነትን የሚያሳይ የቡታጅራ ከተማ አስተዳደር ሎጎን እዛ ላይ ያካተንበታል። ምሰሶ አለ የቤት ምሰሶ እዛው ላይ ሌላኛው ደግሞ በጣም ስማርት ከሚያደርገው አንዱ ነገር ምንድን ነው? ላዩ ላይ ዋይፋይ ሞደም ማስቀመጫ አለው። ካሜራዎች አሉት በሁለቱም ሳይድ 360 ዲግሪ የሚሽከረከሩት ስክሪን ማሰር ያለ ከአውሮፓዎቹ አለም ላይ የምናየውን ነገር ነገ ላይ የእኛም ሀገር ያድጋል ሲያድ ስክሪኗን ብቻ ላይ አስሮ መግጠም እንዲቻልም ታሳቢ አድርገን የሰራነውስ ሴስራ ፈርኒቸር በአዳዲስ የፈጠራ ውጤቶች በጥራት እንዲሁም ቀጠሮ ሳያሳልፍ የተሰጠውን የስራ ትእዛዝ በማስረከብም ይታወቃል። ህብረተሰቡ ጋ እኛ ያለን ተቀባይነት በጥራት እና ፈጠራ ሁሌ እንዳለነው እዚህ ቤት የሚታመነው ሁሌ የፈጠራ ውጤት እዚህ ቤት እንዳለ ይታመናል። አዲስ ነገር ስንፈልግ መካ ጋር እንሂድ እላለሁ። ይሄ አንዱ ስማችን ነው። በቃ ጥንካሬም ሲባል እኛው ጋር እንደሚባል ስራዎቻችንም ስለሚመሰክሩም ጭምር ማለት ነው እና ባልነው ቀን ደግሞ ከቀጠሮ ዝንፍ የለም። 15 ቀን ከሆነ በዛች 15 ቀን ውስጥ እናስረክባለን። አንዱ መለያችን ጊዜን ጭምር ስለሆነ ማለት ነው ሴትራ ፈርኒቸር እያደገ የመጣው የገበያ ፍላጎት ለመሙላት በአዲስ አበባና በሌሎች አካባቢዎች ቅርንጫፍ በመክፈት ምርቱን ወደ ውጭ ሀገር ኤክስፖርት ለማድረግ በዝግጅት ላይ ይገኛል። እዚ ሆሳና ይሄዳል፣ ሌራ ይሄዳል፣ ወልቂጤ ይሄዳል፣ አዲስ አበባ ይሄዳል፣ ናዝሬት፣ ሻሸምኒ፣ አዋሳ የተለያየ ቦታ እንደካለን እዚህ ነው ብለን ግን ጅጅጋ የላኩት ስራ አለን በጣም ብዙ የቤት ዕቃዎች ጅጅጋ ልክ ያለው እና የገበያ ትስስሩ እዚህ ጋር ነው ብለን የምንገድበው አይደለም። ለኛ ከሀገር ውጭም መውጣት አለብን። እዚህ ብቻ ለምን እንታሰር? ነው የእኛ ደግሞ ህልማችን እና ያደጉ ከተሞች ላይ የፌዴራል ከተሞች ላይ ለምን ዲስፕሌይ አንከፍትም አንዱ መፈክራችን አሁን 2018 ላይ አዲስ አበባ ቢያንስ አንድ ዲስፕሌን ከፍታለን። ሰውም ማዘጋጅተን ነው በራሳችን። ይህን አስባለ ኢትዮጵያ ሀብታም ሀገር በመሆኗ ወጣቶች በአምራች ኢንተርፕራይዝ ዘርፍ ተሰማርተው ትንሽ ጥረት ካደረጉ በአጭር ጊዜ መለወጥ እንደሚችሉ አቶ መካ የራሳቸውን ልምድ አካፍለዋል። እኛ ስንጀምር እዚህ ቤት ውስጥ ነበር የጀመርነው። ስንጀምር እንግዲህ እቺን በረንዳ ያዝን፣ ከዛ መኖሪያ ቤት አፍርሰን ነው ቀጠልን ከጀርባ ሰርቪሶች ነበር። እሱን አፍርሰን ነው ወደዚህ የደረስነው። ሁሌ ስለ ድህነት ባናወራ፣ በቃ ኢትዮጵያ ውስጥ በጣም ብዙ ሪሶርስ አለ። ያንን ሪሶርስ መጠቀም አልቻልንም። አንደኛ የኛ ስንፍናን አውጥተን ትችት ኢትዮጵያ ውስጥ ቢሰራ ለውጥ የለም፣ ኢትዮጵያ ውስጥ እንዲቢሆን ለውጥ የለም። ይሄ ስህተት ነው፣ ውድቀትም ነው። እኔ የምለው ኢትዮጵያ ውስጥ ሁሉም ነገር አለ ያለውን ነገር ግን የሚሰራ ሰው የለም። ከሚሰራ ይልቅ የሚያወራ ይበዛል ሀገራችን ውስጥ። ስለዚህ አለባለ ቦታ ዝም ብሎ የማይሆን ቦታ ሰው ከሚያሳልፍ ሙያዎችን እየተማረ ሶሻል ሚዲያዎችን እየተጠቀመ ብዙ የፈጠራ ውጤቶችን መስራት ይችላል፣ ብሎም ለራሱም ለሀገርም ለቤተሰቡም ጠቃሚ የሆነ ነገር መስራት ይችላል። ይህን ደግሞ ለመሆን ይህን ጣኛ በነፃ የትኛው ሙያ ሼር ልናደርግ ዝግጁ ነው። በእውቀትም በምናውቀው ነገር በሙሉ ሼር ልናደርግ ዝግጁ ነው። ለምን ይዘነው የምናልፈው? ይሄን ያሳለፍነው ነገር እንጂ ሌላ ነገር አይደለም እኛ ይዘን የምናልፈው። ስለዚህ እኛ ሀገር ላይ በጣም ብዙ ነገሮች አሉ። ምርቶች ላይ ደግሞ ስንመጣ የሀገር ውስጥ ምርት በጣም ኳሊቲ ነው። ኳሊቲነቱ ከማቴሪያሉ ጀምሮ ነገ ደግሞ እንደ ሀገርም ለሀገር የሚጠቅም ነገር አለው። ኢምፖርተር ተገዝቶ አንድ ዓመት ከሚሰራ ይልቅ የኛው 10፣ 15፣ 20 ዓመት ምንም ሳይሆን ያገለግላል። ይህንን ታሳቢ ተደርጎ መንግስትም በደንብ አምራች ላይ አገር ውስጥ አምራቾች ላይ ዋጋ ቢከፈልበት በደንብ እይታ ቢሰጠን ነው የምለው ኢምፖርተር የሚባለውን ማቴሪያል ቢቀር አሁን ኢምፖርት ተብሎ የሚመጣው ነገር በአጠቃላይ የሚያስጠላ ነው፣ እያየ ነው በየቢሮ ተረጋግፎ ተበትኖ ለመጠገን እንኳን ምቹ አይደለም። ይሄ ቢበታተን መጠገን ይቻላል። ስለዚህ ይህንን መንግስት ቆም ብሎ አይቶን ቢያሰራን ማለት ነው።